1446ኛው የኢዳል ፈጥር በዓል በማዕከል ኢትዮጵያ ክልል ሆሳና ከተማ በድምቀት ተከብሯል። ህዝበ ሙስሊሙ የእምነቱ ስርዓት በሚፈቅደው መልኩ የተለያዩ ስርዓቶችን በመከወን በሆሳና አብይ እርሳኑ ስታዲየም ነበር በዓሉን ያከበሩት። የሀድያ ዞን እስልምና ጉዳዮች ምክር ቤት ፕሬዚዳንት ኢማም ግርማ ሙዘይን የዘንድሮ የኢዳል ፈጥር በዓል ህዝበ ሙስሊሙ ከወትሮ የበለጠ አንድነቱን ያጠናክረበት ስለመሆኑ አንስተዋል። ህዝበ

ያጠናከረ ይህን የዚሁ ተምሳሌት ሆኖ የታየ ትልቅ በዓል ነው ብለን ወስደነዋል። በዕለቱ የሆሳዕና ከተማ ከንቲባ አቶ ዳዊት ጡምዴዶን ጨምሮ አመራሮች፣ የሃይማኖት አባቶች እና የእምነቱ ተከታዮች ታድመዋል። ዘንድሮ የሚከበረው ኢድ አልፈጥር በዓል ዜጎች የሚደጋገፉበትና መልካም ስብዕና የሚንጸባረቅበት ሊሆን እንደሚገባም አቶ ዳዊት በዕለቱ አሳስበዋል። በረመዳኑ የፈጸምነው ነው መልካም ተግባር ከጾሙም በኋላም አጠናክረን በመቀጠል ለፈጣሪ ትዕዛዝ በመገዛት የሚገኘውን ታላቅ ዋጋ የምናገኝበት መልካም ስብዕና በመገንባት እራሳችንን ብሎ አገራችንን በደግነት የምናንፀባረቅበት ይሆናል። በዓሉን ስናከብር የተቸገረው ወገኖች በመርዳት በመጠየቅ አብሮነታችንን በመጠናከር ሰላማችንን፣ አንድነታችንን በመጠበቅ የሆን ዘንድ አደራ ይላለሁ። የረመዳን ወር የእዝነትና የረህመት የመደጋገፍ ነው ያሉት የዞኑ እስልምና ጉዳዮች ምክር ቤት ፕሬዚዳንት ኢማም ግርማ ሙዘይን በቀጣይ ጊዜያትም የመረዳዳት እሴቱ መጠናከር አለበት ብለዋል። በረመዳን ላይ የታየው ትልቅ ሙሀባ ወደፊትም በዛ መልክ የሚቀጥል ሲሆን ወደፊት በቀጠለ ልክ በአላህ ዘንድ ደሞ የበለጠ ምንዳ እያገኘ የሚሄድ ስለሆነ፣ ስለዚህ በረመዳን ወስጥ የነበረው በጎነት እንዲቀጥል ለእምነቱ ተከታዮች ተጨማሪ የማምለኪያ ቦታዎችን ለማስፋፋት እየተሰራ ስለመሆኑም የዕለቱ የክብር እንግዳ አቶ ዳዊት ጡምዴዶ ለምእመኑ አመላክተዋል። የሰላት ስነ ስርዓቱም በድምቀትና በሰላም የተጠናቀቀና የመደጋገፍ እሴት ከፍ የሚልበት እንደሚሆንም ጣቢያችን አነጋግራቸው የእምነቱ ተከታዮች አብራርተዋል። ወጣቶች በንቃት በንቅስ ተነስተው ቦታ በማዘጋጀት ሜዳውን በማጽዳት ሁሉም የራሱን የስራ ድርሻ በመያዝ የዛሬው ፕሮግራም በሰላማዊ መንገድ ከመቼውም በላይ በሀዲያ ዞን ታሪክ ለመጀመሪያ ጊዜ በሰላም ዛሬ የሚከበረው የኢድ አልፈጥር በዓል በመጀመሪያ በትላንትና ሁለት ለምስኪኖች፣ ለተራቡ ሰዎች የዛሬውን ቀን እንዲደሰቱ ከእያንዳንዳችን ዘካተል ፍጥር የሚባል ነገር ፈጥረናል ፈጥረን ስናበቃ ዛሬ በዛ ሰዎች በየቤታቸው እየተደሰቱ ነው። እስልምና የሚያስረዳንን መረዳዳትን፣ አብሮነትን፣ መፈቃቀርን፣ የጋራ አንድነትን፣ የጋራ እሴትን የሚያሳይ ነው። ዛሬ እዚህ ሜዳ የሚሰግደው ማህበረሰብ ጠቅላላ ከአንድ ብሔረሰብ፣ ከአንድ ጎሳ፣ ከአንድ ዘር የመጣ ሳይሆን መላ ኢትዮጵያን ያካተተ ሰው ነው፣ እዚህ ሜዳ ላይ የሰገደው። ያው ረመዳንን ያው እንደሚታወቀው በመስጠት ነው የምናሳልፈው እና መጀመሪያም ላይ የሚሰጣለ፣ እንዲሁም ደግሞ መጨረሻም ላይ የሚሰጣለ ማለት ነው። ፊጥር ተብሎ የሚሰጥ ነገር አለ። ምክንያቱም ተርበው ከሚያድሩ ያላቸው ካላቸው ነገር ቀንሰው እንዲሰጡ በማድረግ በመተባበር በመተዛዘንና በመሰጣጠት ነው የምናሳልፈው። የወንድሙ ችግር ያላሳዘነው የወንድሙ ደስታ ያላሳሰተው ከኛ አይደለም። ሰጥተን ተብሏል። ስለዚህ የወንድማችን ችግር አብረን መካፈል አለም ደስታውኑ መደሰት መቀኝነት አያስፈልግም።